ነገ ሊሆን ነው። ደሞ ሌላ እግዚአብሔር የተባረከና የተመሰገነ ይሁን። ሃሌሉያ! እስቲ አሁን ደግሞ ለዚህ ጌታ ከዚህም ደበቅ ያለ ክብር ያለው እግዚአብሔር ይመስገን። ሃሌሉያ! ጌታ ይባረክ። እስቲ ጎናችሁ ያለውን አንዱ ለሰው ከኋላም ጌታ በድልነሽነት እዚህ አደረሰ እንኳን አደረሰ፣ በሉስቲ ሃሌሉያ።

ጌታ ይባረክ። ከእግዚአብሔር ከአምላካችን አንድ በልቤ ሞላ ነገር አለ የተቀበልኩት፣ መናገር ስላለብኝ እናገረዋለሁ። ያ ምንድን ነው? የተከፈተ መቃብር ሲዘጋ ነው ማየው። ተዘጋጅቶ የነበረ የተከፈተ መቃብር ተዘጋ። የተዘጋጀ የሬሳ ሳጥን ተሰባበረ። እግዚአብሔር የተመሰገነና የተባረከ ይሁን። ሀሌሉያ! ይሄ መልእክት ምን ማለት እንደው ወደፊት ይገለጽልናል ብዬ እላለሁ። በአንዳንዳችን ህይወት ውስጥ ጌታ ይባረክ። አጠር ያለ መልእክት አጠር ያለ ነገር ብቻ ነው የምናገረው። እስቲ ዘዳግም ሠላሳ አንድ ላይ ያውጡ። ዘዳግም ሠላሳ አንድ ላይ እናውጣለን። ከቁጥር አንድ ጀምሮ እስከ ስምንት ላብበው ሙሴም ሄዶ ይህንን ቃል ለእስራኤል ሁሉ ነገረ አላቸውም። እኔ ዛሬ መቶ ሀያ ዓመት ሆኖኛል። ከዚህ በኋላ እወጣና እገባ ዘንድ አልችልም። እግዚአብሔርም ይህን ዮርዳኖስን አትሻገርም ብሎኛል። አምላክህ እግዚአብሔር እርሱ በፊትህ ያልፋል። እርሱ እነዚህ አሕዛብ በፊትህ ያጠፋቸዋል፣ ተወርሳቸውም አለ። እግዚአብሔርም እንደተናገረ ኢያሱ በፊትህ ይሻገራል። እግዚአብሔርም ባጠፋቸው ማሞራውያን ነገሥታት በሰዌንና በአግ በምድራቸውም እንዳደረገ ያደርግባቸዋል። እግዚአብሔርም በፊታችሁ አሳልፎ ይጥላቸዋል፤ እንዳዘዝኋችሁም ትእዛዝ ሁሉ ታደርጉባቸዋላችሁ። ጽኑ፣ አይዞአችሁ፣ አትፍሩ፣ ከፊታቸውም አትደንግጡ። አምላክህ እግዚአብሔር እርሱ ካንተ ጋር ይሄዳል፤ አይጠልህም፣ አይተውህም። ሙሴም ኢያሱን ጠርቶ በእስራኤል ሁሉ ፊት አንተ ከዚህ ሕዝብ ጋር እግዚአብሔር ለአባቶቻቸው እንዲሰጥ ወደ ማሉላቸው ምድር ትገባለህና እርሷን ለእነርሱ ታወርሳለህና ጽና፣ አይዞ በፊትህም የሚሄድ እርሱ እግዚአብሔር ነው፣ ከአንተ ጋር ይሆናል፣ አይጠልህም፣ አይተውህም፣ አትፍራ፣ አትደንግጥ አለው። በፊትህ የሚሄድ እርሱ እግዚአብሔር ነው። ይሄ ቃል ነው እንደ ቁልፍ ቃል ለዚህ ምሽት ለአዲሱ ዓመት በልቤ ያለና የሞላው በፊትህ የሚሄድ እርሱ እግዚአብሔር ነው። አጠገባቸው ያለውን ሰው በፊትህ የሚሄድ እርሱ እግዚአብሔር ነው፣ በፊትሽ የሚሄድ እርሱ እግዚአብሔር ነው በሏቸው። ጌታ የተባረከ ይሁን። እንግዲህ 2018 ለመግባት ጥቂት ሰዓት ነው የቀረን። እንዲያውም ሰዓቱን አሳልፈን በሰዓት ከሄድን ገብቷል። አዎ፣ እነዚህን የሚመጡትን ወራቶች ስንመለከታቸው ብዙ አይነት ስሜት፣ ብዙ አይነት ጥያቄዎች፣ ፍርሃትም ጥርጥርም ይሰማናል። ነገር ግን ልንፈራ አይገባንም። ምክንያቱም እነዛን ያሳለፍናቸውን ወደ ኋላ የጣልናቸውን አስራ ሁለት ወራት በምንመለከትበት ጊዜ እግዚአብሔር እንዴት ታማኝ ሆኖ እንዳሳለፈን አይተናል። ከትላንቱ ከሆነው እግዚአብሔርን እናምነዋለን። እግዚአብሔርን አምነዋለው እንዳለ ጳውሎስ እግዚአብሔርን እናምነዋለን። አስራ ሁለቱን ወራቶች ደግሞ በድንቅ ሁኔታ እግዚአብሔር ተሸክሞ አዝሎ ተንከባክቦ ያሳልፈናል። የሚያምን አሜን ይበል። ሀሌሉያ ክብር ለስሙ ይሁንለት። ወደ እነዚህ ወደ አነበብኩት ክፍል በምንመለከትበትና በምናይበት ጊዜ ይሄ ምዕራፍ 31 ከቁጥር 1 እስከ 8 እዛ ውስጥ አንድ ተመሳሳይ ነገሮች ለእስራኤልም ሕዝብ ለኢያሱም ሙሴ ሲናገር እንመለከተዋለን። ቁጥር ሶስት እንደገናም ቁጥር ደግሞ ስድስት ቁጥር ስምንት ላይ ሐሳቡ በፊትህ እግዚአብሔር ይሄዳል፣ በፊትህ የሚሄድ እግዚአብሔር እርሱ ነው የሚል ሐሳብ የያዘ ነው። አጠንክሮ ነው የሚነግራቸው ሙሴ እንግዲህ እግዚአብሔር በፊታችን የሚሄድ ከሆነ ካመንን፣ ከእኛ ደግሞ ቃሉን ከሰማነው ቃሉ ከተጻፈልን ሰዎች እግዚአብሔር የሚጠብቀው ነገር አለ። የሚጠብቀው ነገር አለ። ሶስት ነገሮችን ነው የምናገረው። ወደ አብርሃም ህይወት ልመልሳችሁና እግዚአብሔር አምላክ ለአብርሃም በሚናገረው ጊዜ በአስራ አምስተኛው ምዕራፍ ላይ አብርሃም ሆይ በፊቴ ተመላለስ አለው። በፊቴ ሁን፣ ሁል ጊዜ በፊቴ ተመላለስ፣ ይሄን ካንተ እጠብቃለሁ ብሎ እግዚአብሔር ይናገረዋል። አብርሃምም ልክ እግዚአብሔር እንዳደር እንዳለው እንዳደረገ አምናለሁ። ልክ እንዳለው አድርጓል አብርሃም። ይሄን ሲናገረው እግዚአብሔር እኛ ዛሬ እያንዳንዳችን የራሳችን ችግር እንዳለን የራሱም ችግር ነበረው። ሁሉ የተመቻቸለት ሰው አልነበረም። ጥያቄ ነበረው የሚቋቋመው ነገር ነበረ። በፈተና ውስጥ እያለፈ የነበረ ሰው ነበረ አብርሃም። ፈተናውንም እናውቃለን። እግዚአብሔር ሲያወጣው ተስፋ ሰጠው። እንደ ሰማይ ከዋክብት፣ እንደ ምድር አሸዋ አበዛሃለው ያለው ሰው አንድ ልጅ ለማግኘት ታላቅ ፈተና ውስጥ ሲገባ እንመለከታለን። እኛም በፊት ተመላለስ ሲለን፣ እግዚአብሔር ፈተናችን እንዳለ እግዚአብሔር ያውቃል። ፈተናችን ግን እንዳለ በፊቱ እንድንመላለስ እግዚአብሔር ይፈልጋል። አውቃለሁ ፈተና አለብህ፣ ፈተና አለብህ፣ ትቸግርሃል ግን በፊቴ ተመላለስ፣ ሁል ጊዜ በፊቴ ሁን፣ ከዚህ የሚበልጥ ነገር የለምና ብሎ ይናገራል። እንደገና በምዕራፍ 18 ዘፍጥረት ማለት ነው ቁጥር 22 ላይ አንድ የሚገርም ነገር እናያለን። እግዚአብሔር ሰዶምንና ጎሞራን በሚያጠፋበት ጊዜ አብርሃም በሩቅ ሆኖ በእግዚአብሔር ፊት ቆሞ ነበር ይላል። በእግዚአብሔር ፊት ቆሞ ነበር። አካባቢው እየተረብሸ ነው። የዲን እሳት እየወረደ ነው። ትልልቅ ጭሆት፣ ብዙ ድምፅ፣ ነጎድጓድ፣ መብረቅ፣ እነዚህ ሁሉ ነገሮች ያሉ ይመስለኛል። በፊቴ ቆማንት በፊት የግል ችግር ብቻ አይደለም፣ አካባቢው ጥሩ ሁኔታ ላይ አይደለም። እግዚአብሔር ግን በፊቱ እንዲቆም ይፈልግ ነበረ። አካባቢያችን ጤነኛ አይደለም፣ ኢኮኖሚው ጤነኛ አይደለም፣ ፖለቲካው ጤነኛ አይደለም። ቀጥሉበት ያሉ ሁኔታዎች ጤነኛ አይደሉም። ምን ይሻለኛል? ልክ እንደ አብርሃም ነው። አዲስ ነገር አይመጣልህም። በፊቱ የቆመው አብርሃም ግን በሚቆምበት ጊዜ በዚህ በአስራ ስምንተኛው ምዕራፍ ላይ ስራ ነበረው ለሰዶምና ለጎሞራ በተለይ ለሎጥ ይማልድለት ነበረ። በቃ ይሄን የተሰጠን ይሄ ነው ጉልበታችን እግዚአብሔር ለኛ የሰጠን ጉልበት ይሄ ነው። አብርሃም ልክ እንደተባለው አድርጎ ነበረ። አካባቢው እንደዛ ቢሆንም እንኳን በእግዚአብሔር ፊት ለመቆም የተዘጋጀ ነበር። ሁለተኛው አብርሃም ጋር ልመልሳችሁና ሲነጋገሩ፣ እግዚአብሔር ምዕራፍ 12 ላይ የተገለጠለት ጥሪ ሰጠው። ምዕራፍ 15 ላይ ያንኑ ቃል ኪዳን ነገረው። ምዕራፍ 17 ላይ ያንኑ ነገረው። ምዕራፍ 17 ደግሞ 18 እነዚያ ሦስት ሰዎች የሚላቸው መጥተው ያንኑ መልእክት ደጋግመው ደጋግመው ይነግሩታል። ቃል ኪዳን ቃል ኪዳኑን ይደጋግምበታል። በምን ላይ ቆመን ነው እኔና እናንተ እግዚአብሔር እንዲህ ያደርጋል ማለት የምንችለው? በቃል ኪዳኑ ላይ ቆመን ነው። የተሰጠን የቃሉ ውስጥ ያለ ተስፋ አለ። በዛ ተስፋ ላይ ቆመን ነው። የምናገለግለውም በዛ ተስፋ ቃል ላይ ቆመን ነው። ለበሽተኛ ምንጸልየው በዛ ተስፋ ቃል ላይ ቆመን ነው። በየትኛው በእግዚአብሔር ቃል ላይ በተገለጸው ስለዚህ አብርሃም በተስፋው ላይ ቆመ። ተስፋ የሰጠው የታመነ እንደሆነ አውቆ ይለዋል የዕብራውያን ጸሐፊ። አወቀና የታመነ እንደሆነ፣ እግዚአብሔርም ስለተስፋው ቃል አመነ። ሳራም ስለ ተስፋ ቃሉ አመነች። ዛሬ እኔና እናንተ ቃል አለን። ቃል ያለው ሰው አሜን ይበል። ቃል አለን። ይሄ በእጃችን ላይ የያዝነው መጽሐፍ ቅዱስ ሕያው የእግዚአብሔር ቃል ነው። የማይለወጥ የማይታጠፍ፣ ጊዜና ሰዓት የማይለውጠው ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም የተባለለት ቃል በእጃችን ውስጥ አለን አለን አለን። በዛ ላይ ቆመን ነው። ድሮ ከኛ በፊት ደሞ የነበሩ አገልጋዮች በጣም ደስ የሚለኝ በጣም ሲምፕል ሰዎች ነበሩ። ቃሉን እንዳለ ጥሬውን ወስደው ነበረ የሚያገለግሉት። እና አንዳንዶቻችንም የደረስንባቸው እኛ ጋሽ ረጋሳ ነው የምንላቸው ፓስተርም አልነበሩም፣ አልተባሉም። ሐዋርያም አልተባሉም። ግን ዛሬ ዛሬ ሳስብ ሐዋርያ ነበሩ ሰውዬ። ብዙ አብያተ ክርስቲያናት መስርተው የሄዱት ወደ ጌታ እና በንጉሱ ዘመን ስደት ተነሳ። በየስፍራው እየሄዱ ወታደሮች፣ ፖሊሶች የፍቃድ ወረቀትህን አሳየን ብል የሚል ጥያቄ ይጠይቃሉ የፍቃድ ወረቀትን ሲሉ ከሌለህ በምን ስልጣን ነው አንተ ቆመህ ህዝብ ሰብስበህ መናገር የቻልከው የሚል ጥያቄ ነበር። በዛ ጊዜ ያስቀጣ ነበር። ህግ ተላላፊዎች ነበርን ያን ጊዜ። በኋላ እኚህ ሰው ጋር ሄዱና የፍቃድ ቤታቸው፣ ነበር የሚሰበሰቡት ቤታቸው ውስጥ ነበር የፍቃድ ወረቀትህን አምጣ ይላቸዋል መቶ አለቃ። መጽሐፍ ቅዱሳቸውን አነሱ። ይኸውልህ የማቴዎስ ወንጌል አሉት። ምዕራፍ ሀያ ስምንት ላይ ቃሉን ላንብብልህ። ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ስበኩ፣ በአ በወልድ፣ በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርቴ አድርጓቸው። የፍቃድ ወረቀት ይሄ ነው አሉ። ተስፋ አለን ከእግዚአብሔር ቃል አለን ከእግዚአብሔር። ይሄ ነው ሦስተኛው። ወደ ዘዳግም ምዕራፍ 23 ቁጥር 14፣ አራተኛው ማለት ነው ልመልሳችሁና እግዚአብሔር በእስራኤል መካከል ስለማለፉ ይናገርና አንድ ሁኑ አድርጉ ብሎ ሪኳየር የሚያደርጋቸው ነገር አለ። ጌታ እግዚአብሔር አምላክህ በሰፈር መካከል ያልፋልና፣ ሰፈር ምን ይሁን? የተቀደሰ ይሁን። የተቀደስኩን ቅድስና አይኖር ወገኖች ሆይ፣ የቅድስና ስብከት ብዙ አልሰማም። ተቀደሱ። መቀደስ የሚፈልግ ሰው ለትንሹም ለትልቁም ነገር ንስሐ ይገባል። በአንደበቴ ለተናገርኩት በአይኔ ለተመኘሁት በሐሳቤ እንኳን ለመጣው ነገር ንስሐ እገባለሁ። ተውት ለሚታየው ነገር በመካከልህ ያልፋልና ንስሐ እገባለሁ። እግዚአብሔር በሙዚቃ ብዛት፣ በትርምስ ብዛት አያልፍም፣ አይመላለስም። የተቀደሱና ንጹሐን የሆኑ እርሱን የሚፈሩ ሰዎች ግን ባሉበት እግዚአብሔር ይመጣል። ጌታ ይምጣልን። ሃሌሉያ፣ ክብር ለስሙ ይሁን። እንግዲህ መቼም በጸሎታችን በአምልኮታችን ሁል ጊዜ ጌታን እንጋብዘዋለን እንጠራዋለን። በዛው መጠን ደግሞ አብዝተን ንስሐ ንስሐ ንስሐ ንስሐ። ለዚህ ነው ልማድ ሆኖ ጳግሜ ሲገባ የንስሐ ጸሎት አለ። በየስፍራው አራት ቀን አምስት ቀን ንስሐ እንግባ ይባላል። ሰዎች ንስሐ ይገባል፣ ንስሐ ይገባል ወገኖች ቼ እግዚአብሔር ይሄን ያደርግልን። ሁለተኛው የመጨረሻው ዋነኛ ሀሳብ ለማንሳት የፈለግኩት በሙሴና በእግዚአብሔር መካከል በዘጻ 33 ከቁጥር 13 እስከ 20 የምንመለከተው የምናነበው ንግግር አለ። ሙሴ እግዚአብሔርን ሲጠይቀው እናያለን። አንተ ካልወጣህ፣ እባክህን አብረህን ካልሆንክ ምንም ዋጋ የለንምና እባክ አብረህን ውጣ የሚል ምልጃ ያቀርባል። እንደገና ደግሞ እስካሁን ድረስ ከኔጋ የሚሄደውን አላስታወቀኝም ይለዋል። አንድ ሰው ፈለገ። ሁልጊዜ ጊዜ ሰው ይፈልግ ነበረ። ሙሴ ዮቶርንም የለመነው ለዚህ ነው። አብርሃኑን እባክህ መውጫ መግቢያውን ታውቀዋለህ። አልፈልግም አሉ ከአንተ ጋር አልሆንም አልሄድ። እግዚአብሔር አስቀረለት ችግር ላይ ወድቅ ነበር። እንደገና ደግሞ ክብርህንም አሳየን ብሎ ጠየቀ። እዛ ላይ በምታነቡበት ጊዜ እግዚአብሔር የሰጠው ነገሮች አለ ለሙሴ እየተናገራቸው አራት ነገሮችን አለው። ከዚህ በኋላ መልእክቴን እጨርሳለሁ። አንደኛው እኔ ካንተ ጋር እሆናለሁ አለው፣ በፊትህ ይሄዳለሁ። በቃ ሙሴ አታስብ አታስብ፣ እኔ ራሴ አብሬህ እሆናለሁ፣ አትፍራ። ዛሬም በ2018 ተስፋችን ይሄው ነው። በቃ አትፍሪ፣ አካባቢሽ ቢናወጥ ሁኔታ ባይለወጡልህ አትቸገር። እኔ ካንተ ጋር ነኝ። 2017ን ያሳለፍኩህ እግዚአብሔር እኔ ካንተ ጋር ነኝ። ሃሌሉያ። ምን ትፈልጋላችሁ አለ። ሁለተኛ እግዚአብሔር የሚለው መልካምነቴን ሁሉ በፊትህ እልካለሁ ይለዋል። መልካም መልካም የሆኑ ነገሮች አደርግልሃለሁ። በቃ ጥሩ ጥሩ ነገሮችን አደርግልሃለሁ። የእግዚአብሔር መልካምነት በፊታችሁ ይውጣ። በ2018 የእግዚአብሔር መልካምነት በእናንተና በቤተሰባችሁ በፊታችሁ ይውጣ። ሃሌሉያ። እግዚአብሔር መልካም ነው። እግዚአብሔር የተመሰገነ ይሁን። እንደገና እግዚአብሔር ደስ የሚል ነገር ይነግረዋል። ሶስተኛ፣ አሳርፈሃል። በቃ ታርፋለህ፣ እንድታርፍ አደርግሃለሁ። የጠላት የዲያብሎስ አንደኛው ሥራው እንድናርፍ ስለማይፈልግ ምን ያደርጋል? ኪዮስ ነው የሚፈጥረው ሁሌ በዙሪያችን እንደው መቼ ነው ማርፎ መቼ ነው እንደው ማርፎ የምንልበት ሁኔታ ወቼ ያዘጋጃል። ረፍታችንን አይፈልግም። ጌታ ግን የሚያሳርፉ አምላክ ነው። ጌታ ይላል አሳርፈሃል። የእግዚአብሔር እረፍት እረፍትን ሲሰጥ ድንቅ ነገር ነው። ዳዊት እንደዚህ ነበር ህይወቱ ሁሉ ጦርነት፣ ጦርነት፣ ጦርነት፣ ጦርነት፣ ጦርነት ብቻ እረፍት አልነበረውም። በኋላ ግን እግዚአብሔር ዳዊትን በዙሪያው ካሉ ጠላቶቹ ሁሉ ምን አለው? አሳረፈው። እረፍ ለእኛም እንዲሁ ይሁንልን ወገኖች፣ ለኢትዮጵያም እንዲሁ ይሁንላት። አንዳንድ ጊዜ አልጠይቁም፣ እቺ ምድር መቼ ነው የምታርፈው? መቼ ነው ከጦርነት የምታርፈው? መቼ ነው? እግዚአብሔር ኢትዮጵያን ያሳርፋት፣ እረፍትን ያደርግልን። እግዚአብሔር አራተኛው፣ ወገኖች ሆይ እግዚአብሔር የሚለው ምሕረትና ቸርነቴ ካንተ ጋር ይሆናል ነው የሚለው። በቃ ምሕረትና ቸርነቴ ካንተ ጋር ይሆናል። በጣም ይህ አስፈላጊ ነገር ነው ወገኖች። የእግዚአብሔር ምሕረት የእግዚአብሔር ቸርነት ከእኛ ጋር መሆን፣ መሰናከላችን አይቀርማ። እንሰናከላለን እንሰናከላለን ታላላቆች እንድትሰናከሉ ስለዚህ እግዚአብሔር አነሳሃለሁ። እንቅፋት እንኳን ቢመታህ አልተውህም፣ አልጥልህም፣ አነሳሃለሁ። ይሄ ነው ተስፋው የእግዚአብሔር። ስለዚህ እግዚአብሔር አምላካችን ይላል፣ በፊትህ ይሄዳለሁ፣ በፊትሽ ይሄዳለሁ። እግዚአብሔር ይባረክ። በፊትህ ይሄዳል። እስቲ ሁላችን ቁምና፣ እግዚአብሔር ይባረክ። በዚሁ ሐሳብ ላይ እንጸለያለን። ሃሌሉያ ሃሌሉያ፣ ዘላለማዊና ጻድቅ የሆንክ ጌታ እግዚአብሔር ሆይ እናመሰግንሃለን። ክብር ሁሉ ለስም ይሁን። እግዚአብሔር አባት ሆይ አንተ ቸር ነህ። አንተ መልካም ነህ። አንተ የምታሳርፍ ነህ። አንተ በመንገዳችን ፊት የምትሄድ ነህ። ይህ በዚህ ዓመት ላይ በሕይወታችን ካለፈው ዓመት ይልቅ አብዝቶ አብዝቶ ይከናወን። በያንዳንዱ ሰው ሕይወት እዚህ ባለው ላይ ያንተ በጎነት፣ ያንተ መልካምነት፣ ያንተ ማሳረፍ በጌታ ሆይ ይገለጽ። ሃሌሉያ ጌታ ሆይ መጨረሻ ላይ አብርሃምን እንደመለስክለት የመልስ አመት ይሁንልን ጸሎታችን ወደ መልስ የሚመጣበት አመት ይሁንልን ጌታ ሆይ እንባችን የሚዳበስበት ከሮሮ ወደ ደስታ ከትካዜ ወደ ዝማሬ የምንሸጋገርበት ዓመት ይሁንልን። እናመሰግንሃለን፣ ክብርንም እንሰጠሃለን በኢየሱስ ክርስቶስ አስደናቂነት